ስምረትን በተደጋጋሚ ከሆነ ሰው ጋር ደጋግም እያየኋት፣ አይ ቀልድ ምናምን ኖርማል ነገር ነው። ግን እንደዚህ ደግሞ ህይወትን የሚያበላሽ ነገር ከሆነ አዲስ የተፈጠረ ነገር ካለ ምናምን ንገሪ በስነስርዓት ማለት ነው። ማታ ማታ ከማን ጋር ነው የምትኚው? አሁንም ውሸታም ነው ትኛለን አሉባልታ ምናምን አለም እኔም ፍፄም በአይናችን ያየነው ነገር። ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ባል አሪፍ ነበረ። በጥሩ ሁኔታ እያሳለፍን ነበረ። በጣም ተመችቶናል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ እና ዛሬ በጣም ደስ በሚል በቃ በሚያዝናና ቪዲዮ በራሴ ቤት መጥቻለሁ። ትላንትና ቪዲዮን ካያችሁት በቤኪ ላይ ቤኪን አስጨንቂዋለሁ። ያው ከስምረት ጋር ተመሳጥረን ብዙ ነገር አድርገዋለሁ። ይቅርታ ጠይቅ ያለው ለሱም ያው ፕራንክ ነበረ። ዛሬም ግን አላስቻለኝም። ያው ዝም ብዬ ላስጨንቃቸው ጠርቻቸዋለሁ። እና ያው ምን ሊፈጠር እንደሚችል አላቅም። ሁለቱንም የጠራዋቸው እና ሁለቱንም ጠርቼ ያው ትንሽ ይዝናናሉ። እንዲ ዝናኑ ነው ፈታ እንዲሉ ስለምፈልግ ነው ማስጨንቃቸው። ያው ፕራንክ አሪፍ ነው፣ ሳይበዛ አሪፍ ነው እና ምን አሰብኩኝ? ሁለቱንም ጠርቼ ስምረት ለቤኪ ፍቅረኛ አላት ተዋት ልለው ነው። ይደብራል ግን አይደል? እንደዛ ስል ግን ያው ፕራንክ ነው። ትንሽ ይዝናኑ፣ ፏ ይበሉ። ትላንት እኔ ግን አበዛሁት መሰለኝ እና ያው አይደብራቸውም፣ እንዲደብራቸውም አልፈልግም። ፏ እንዲሉ ዘና እንዲሉልኝ ስለምፈልግ ነው እንዲህ ችክ እያልኩ ያለሁት ያው ይዝናናሉ እናንተ ም እንድትዝናኑ ፏ እንድትሉ በነሱ ምላሽ ያው ምን ይላሉ ምን አይሉም የሚሉትን አብረን እናያለን እና ደግሞ በተጨማሪ በጣም ነው ደስ ያለኝ በጣም ከልቤ ከልቤ በጣም ነው ደስ ያለኝ እንዲህ ባጭር ጊዜ ውስጥ ይሄን የሚያክል ሰብስክራይብ ይሄን የሚያክል አቀባበል ተደርጎልኛል በጣም ከልቤ ነው ማመሰግነው ጌታን ከልቤ በጣም በጣም ነው መወዳችሁ ወደ 41000 ሰብስክራይብ አለኝ በሶስት ቪዲዮ። በጣም ነው ማመሰግነው። ወር ባልሞላ ጊዜ ውስጥ ይሄን የሚያክል ትልቅ ነገር ማድረግ ማለት በጣም ትልቅ ነገር ነው። በጣም ነው ማመሰግነው። በጣም ነው መወዳችሁ። እናንተንም እንዲህ ላደረጋችሁልኝ ምን ማድረግ እንዳለብኝ ያላቅም። በጣም በቃ ያላቅም፣ ቃል የለኝም። በጣም ነው ማመሰግነው። በጣም ነው መወዳችሁ። ክበሩልኝ። አመሰግናለሁ እና በተጨማሪ ሲመጡ ያው ብራንክ አደርጋቸዋለሁ ብዬ አስብ ያለው። ከተሳካልኝ እና ደግሞ ይሳካልኛል፣ ችክ ነው የምለው። ችግር የለውም እሱ። ለእኔ ጣሉት፣ አያሳስባችሁ። ማን እንደሚመጣ አላቅም። ቀድሞ ስምረትም ከመጣች ከእሷ ጋር አዘጋለው። ቤኪም ከመጣ ቀድሞ ከእሱ ጋር ጨቃጨቃለው። ቀድሞ ከመጣው ሰው ጋር ያው አዘጋዋለሁ ብዬ አስብ ያለው ቤኪ ቢመጣ ቀድሞ ለእኔ አሪፍ ነው። ያው ትንሽ አስጨንቀውና እሱንም አብሬ እሷን ፕራንክ እንዲያደርጋ ታደርጋለሁ። እሱ ቢመጣ መልካም ነው ቀድሞ ቢመጣ እና ውድ ቤተሰቦች ያው እስኪመጡ አብረን እንጠብቃቸው። ፏ በሉልኝ፣ ዘና በሉልኝ። በጣም ነው መወዳችሁ፣ በጣም ለማክበራችሁ። እስኪመጡ እንጠብቃቸው። የለም ታውቂ ዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሐሳብ የማውሰው ርቀሽ ምልሁን ሳይሽ የማልረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ

የምር አስጨናቂ ሰው ነው። ጌታ ጌታ ተናገር፣ ምንድን ነው? ኧረ እኔ የደበረ ነገር ካለ ንገረኝ። አዳበርኩ። ዛሬ ግን ያው አላቅልህም። ምን እንደጠራው እናት። አይ እዴ ቀልድ አደለ ጌታ። ትላንት ስማ እኔ አሁን ዛሬ ለቁም ነገር ነው የፈለኩ፣ ለቀልድ አይደለም። ቁም ነገሩ ምንድን ነው ብሎ መጠየቁ የተሻለ ነው። እሺ ምንድን ነው ቁም ነገሩ? ዛሬ በጣም በቃል አየሩ ሰፈር ላይ በተደጋጋሚ ከሰው ጋር እያየዋት ነው። ስምረትን ማለት ነው። እና ላስቆማትም አንድ ሁለት ብዬ ልሞክር አሰብኩና፣ እንደዛ ከሚሆን ለአንተ አውርቼ ከአንተ ጋር ሆና እኩል ላወራችሁ አሰብኩኝ። ምን እንዳላቸው አላቅም። ከልጁ ጋር ግን ተደጋጋሚ የሆነ ቦታ እያየዋቸው ነው። ምን እንዳለ አላቅም እኮ የማልጠብቃት ቦታ እያየዋት ነው። እኔ ግራ ገባኝ። ሰፈር ላይ ሰሞኑን ነው ወይስ እኔ ከመጣው በኋላ ከመጣው በኋላ አየዋት። ትላንት የዛን ቀንም ለነግር አስቤ ነበር ግን ያው ሌላ እንዴ፣ በአጉል ሰዓት እኮ ነው ማለት አጉል ሰዓት ምናም ማታ ሰው በሚተኛበት ሰዓት እየወጣች ጥንቋል አላለች። እኔ ምን እንዳላ፣ በማታ ጭራሽ በማታ? እርግጠኛ ነው ፍፄ። እኔ አሁን ስላየዋት ነው። እኔ እኮ ችግር፣ እርግጠኛ ነው። አይታታል። እሷ ናት ያንን ነገር እንድናስተካክል ስለፈለግኩ ነው። እኔ እንዴት ታደርጋለች? እንደዚህ እንዴት አታደርግም። እሱ የእኔ ጥያቄ አይደለም እኮ እሷ ናት እያደረገች ያለች። አይ ግን እሷን እርግጠኛ ናረ ላይ ታተል ሰፈር ላይ እሷ ናት። ስለ ሰው ተመሳስሎብን ምናምን ሰው ላለማመን ለምንድነው የምትጥሩት እንዴ? ያየሁትን እኮ ነው እኔ አሁን። እኔ ሌላ ነገር እኮ አይደለም ሰው ይሄን ነገር ማስተካከል ስላለብን ነው። እኔ እንዴት እሷ እንደዚህ ታደርጋለች ብዬ መቀበል እችላለሁ? በዛ ከሆነ ይከበረኝ ሲል እንጂ አንተን ሰላም ንቀርቼ ምናምን እኮ አይደለም አባት እኮ አሁን እሷ ትመጣለች ገብቷል። እሷንም እዚሁ ፊትለፊቷ ቆመን መጠየቅ እንችላለን። ተረዳኝ፣ እንጠይቃታለን? ምን እንደምትል የምትመልሰው መልስ ትሰማለን። አላቅም። እንደዚህ አይነት ነገር አድርጋለች አይቻታለው እኮ። ግን ለምን አደረገች? የሚታወቅ ሰው ነው። የሌላ ሰፈር ልጅ ነው። እኛ ሰፈር ልጅ አይደለም። እኛ ሰፈር ልጅ ደግሞ እኛ ኮነን ያለ ነው ከሌላ ሰፈር ነው። እዚህ ሀገር ልጅ ይሁንም አይሆንም አላውቅም። ምን ሆነ ነው እሷ እንደዚህ የምታደርገው? እኮ እሱን እንድትጠይቃት ነው ደውላለደውላት ነ ብዙ ቆይ ከደወልክላት ከአንተ የደወልኩላት አንተ ጋር እንደደወልኩ እሷ ጋር ደግም የደወልኩ አይ መስተካከል አለበት ይሄ ነገር ገባል። ይስተካከል። አሪፍ ነው፣ ግዴታ ነው። ለእሷም አይጠቅማትም። ገና መስተካከል አለበት፣ ግዴታ ነው። እሷ እዚህ ሰዓት ላይ ጭራሽ ገና ልጅ ናት። አሁን እንደዚህ አይነት ነገር የምታደርግበት ታይም አይደለም። አይ እውነት እንደዚህ አይነት ነገር አድርጋ ከሆነ በጣም ነው የሚደብረኝ። ማድረግም የሌለባት ነገር ነው። በስነ ስርዓት እንነግራታለን። አሁን እንድት ነግራት ነው አንተም እንድት መክራት ነው የፈለግኩትኝ ለዛ ነው የጠራው አንተ ነው አንዳንዴ ትቀልዳለህ እኮ ግን በቀልድ መሀልም ቁም ነገር ያስፈልጋል። አይ ቀልድ ምናምን ኖርማል ነገር ነው። ግን እንደዚህ ደግሞ ህይወትን የሚያበላሽ ነገር ከሆነ የሆነ ሬድ ፍላግ የሚባል ነገር አለ፣ ቀይ መስመር። ያ ነገር ደግሞ መታለፍ የለበትም። እኔም ለዛ ነው አንተን ጠርቼ ቀድመህ እንኳን መጣ፣ ለዛ ነው አይ እንደዛ ዘንድ ደግሞ እኔ በስነ ስርዓት እሷ ምክንያቷ ለምን እንደዚህ እንዳደረገች ቁጭ ብለህ እንድታውራት ስለፈለግ ሁሉንም ነገር በስነ ስርዓት ስትመጣ እጠይቃታለሁ እንደውም ቶሎ ብትመጣ ደስ ይለኛል ቶሎ ብትመጣ ልደውልላት ድጋሚ ነው በቃ ከፈለግ ደውልላት ብቻ ለመልካም ይሁን አሁን ሌላ ነገር አስባ እንዳይሆን እንጂ አይ ደበረ እንዴ አይ ደብሩኝ፣ ምናምን ሳይሆን ገርሞኝ ነው ታውቃለህ። ከሷ እንዴት እንደዚህ አይነት ነገር ደበረ፣ እንደዛ ስላልኩ አራባ አልፈልግም። አሁን እኔ አሁን ዛሬ ምን አስቤ እንደመጣው ታውቃለህ ፍራንክ እናድርጋለን ትለኝ ነዋ። ሁለታችሁንም ፍራንክ ማድረግ ነበር የፈለኩት። ከዛ አሁን በመሀል አንተ ቀድመህ መጣህልኝ። ጠይቃ ሷን ለምን አናስጨንቃት፣ ጌታ ሁለታችሁንም ነበር ያሰብኩት እኩል ብትመጡ በቃ ሁለታችሁንም አዝጌ ነበር ምተዋችሁ። እሺ ሳልቀድም ልቀድሜኝ ነው። ሳልቀድም ልቀድሜኝ። እኔ በጣም ችሎታዬ በጣም እየተባባሰ ነው። እጅ ሰጥቻለሁ እኔ እና እኔ እጅ ሰጥቻለሁ። ተስማምተሀል አሁን ስንዴ ስትመጣ ማለት ነው። እኔ አሁን እኔን ትሆኝ እኔ ምን እንደምላት ታይኛለህ። እንደዛ ስላት ለእኔ ነው የምታግዘው። እና ቤተሰብ ለእኔ የሚያደርግ ሰው አይናገርም። አትናገር ነግረኸኝ እንደት አይችልም። ተረጋግተህ ተረጋግተህ የምታደርገውን ታደርጋለህ፣ ግን ተናግሮ እኔ ነገር ወይኔ እጅ አልተሻለ የሚሻልል ብዬ ተስፋ አደርጋለሁ። እና ቤተሰብ ልጁም ተስማምቷል። እሷን ለማስጨነቅ እኔ ምን እንደተነሳበት አላውቅም። በአንዴ ነው እሺ ያለኝ። እጁ አለበት ማለት ነው። ስምረት ይህን ቪዲዮ ስታይ ምን አለ መሰለሽ? መልዕክት ልታስቀምጥ ነው እኔ የራሴን እጅ የላውጣ ተስማምቷል። አው ሊለሽ ነው። ፈቅጃለው ሌል ነው አይቻታለሁ ብለ

ነገር ካለ ምናምን በስነ ስርዓት ማለት ምንድን ነው እየተፈጠረ ያለው? በስነ ስርዓት እንታስረጅን እንፈልጋለን። እኔም እ? ስለአንቺ እኔ በማላውቀው ነገር መከራከር ደክሞኛል። ስለ እኔ የማታውቀው ነገር አለ። ጀምር፣ ተቀይረሻል። በጣም ተቀይረሻል። አሁን ከመጣም በኋላ ሰ እንደ በፊቱ አርልሽ። እኔ ምናልባት በቃ ሌላ የተፈጠረ ነገር ይኖራል፣ ጓደኞች ምናምን ይኖራሉ፣ ምናምን ብዬ ነው ያሰብኩት። ግን እንደዚህ በዚህና ክልክ ይሆናል ብዬ ጠብቅ ያላቅም ነበር። እኔ የማላውቀው ነገር ነው እንደ ማደርገው እኮ እያደረግሻለሽውን ነገርማ አንቺ ብታውቂው አታደርጊው እኮ። ደግሞ ደሞ እኮ አሉባልታ ምናምን አይደለም። እኔም ፍፄም በአይናችን ያየነው ነገር እኔ እኔ እኔ እኔም በተደጋጋሚ እያየሁሽ ነበረ። እና ምን ብዬ ላስተካክለው እንደምችልም ግራ ስለገባኝ ነው ዝም ያልኩት። እኮ እንደውሸት አያምርም። ይቀጥል አሁንም ውሸታም ነው እንትኛለ ሽሆነ ይሁን አላውቅም። ሆኖ ምን ተሳላለ? ምን አይ ይሄንን ነገር እንድታደርግ እየገፋፋሽ ያለ መንፈስ ካለ ማለት ያደረኩትን ነገር እኛ አሁን የጠራንሽ መቼም እናንተ ሰፈር ውስጥ ሌላ አንቺን የምትመስል ስምረት የምትባል አንድ ስምረት ነው ያለችው። እኛ ሰፈር ሴት የለም፣ ብዙ ሴት የለም። ትንሽ ናቸው። በፍሬ ይታወቃሉ፣ በቁጥር ስጀምር። ትላንት እዛ ሰፈር ባልመጣ ይሻል። አሁን ነገሩን ማስተካከል የምንችል ከሆነ ሰምሬ ብናስተካክለው መልካም ነው ላንቺም አይበጀሽም እያደረግሽ ያለሽው ሆ ነገር አጥፍቼ ከሆነ ይቅርታ። አደለም፣ ስምሪ አሁን እንድታስተካክኝ ነው እንጂ እኛ ይቅርታ ፈልገን አደለም። አጥፍቼ ከሆነ ምናምን እኮ የሚያስብል ነገር የለውም። ኦቬስ ጥፋቱን አጥፍተሻል፣ በአይን ያየሁት ነገር። እርግጠኛ ሆነህ እኮ እያወራክ ነው እኮ። አንቺ ምናልባት ፈልገሽው ላይሆን ሆን ይችላል፣ እያደረግሻለሽ። ማታ ማታ ከማን ጋር ነው የምትሆኝው? በስመ አብ! ቡድቅ ቤት እንደ ይህንን እያወቅህ አንተ እኔን ትጠይቀኛለህ? እንደ ያለሽ ከሱም አልፎ እኔ አይቼሻለሁ ከኔም አልፎ እሱ አይቶሻል። ሰው እኮ ያየበትን ቦታ እንደዚህ እንደዚህ ነው ብሎ ይናገራል። እና አምኜ አልነበረም ምንድነው ምንድነው አምኜ አልነበረም። ኧረ እሱ አትሆንም ተመሳሳይ ሰው ነው ብዬ ነው ያለፍኩት ትላንትና ቅድም እስክ ጠይቅ ድረስ አሁን እኔ ለብሩኬ ለመናገር እናንተ ሰፈርሻለሁ እነ ችግር የለውም ለብሩኬ ምናምን ነገር ሳይሆን ችግር የለውም እኔ ታይቼ እናንተ እኮ አው እኔን መቆጣጠር አለባችሁ እክቲ እሺ እንደዚህ እንደዚህ ቦታ አይቼሻለሁ እንደዚህ እንደዚህ ለምን አደረግሽ ብለህ መጠየቅ መብትህ ነው እናም ትችላለህ ነገር ግን እንዴ ወስምሳት ኩይ ምን ይሰራል እየመለስኩ እኔ ያደረግኩት ነገር አልክድም ለምንድን ነው ያደረግኩት ነገር ምከዳው እሺ ያደረግሽው አሁን ያደረግሽው ለምንድን ነው ትክጆ ትስቂያለሽ ደግሞ ቀልድ ነው እንዲያሹ? እናንተ ቀልድ ነው እንዲያዛችሁ? የምን ቀልድ ይሄ ኮ ላንቺ፣ ላንቺ ህይወት እኮ ነው። እዚህ ጋር እየተጨቃጨቅን ያለ ነው። ያጠፋሽው እኮ አንቺ ነሽ። እኔ እንደዚህ እንደዚህ ብዬ መከራከርበት አቅም የለኝም። ሲቀጥል ደግሞ እኔ ለየት ያለበት ቦታ እኔ ሰፈር ውስጥ ነው ያየሁሽ። ሲጀመር እኔ ከመሸ በኋላ ሰፈር ውስጥ ነው ይኸውልሽ፣ ስምረት አንድ ነገር ልንገርሽ፣ በጣም ከራሴ ጋር ተከራከሬ ነበር። ማታው ላይ ልጠይቅሽ አልጠይቅሽ ልጠይቅሽ አልጠይቅሽ ያልኩኝ ነበር። በጣም ግራ ተጋብቼ ነበር። ጠዋትም በስነ ስርዓት ያወራሁት በቃ እሷ ልትሆን ላትሆን ትችላለች፣ ወይም ደግሞ ሌላ ሰው ነው እሷ የሚመስል ሰው ነው ወይ የሆነ ነገር ሆኜ ነው እኔ ያልኩት። ግን ቅድም ፍፄን ጠራሁትና ተገናኝተን እያወራን እኔ ምን ላልኩት፣ እንዳጋጣሚ ብልጭ ብሎልኝ ምናልባት ያውቃል ብዬ ነው እናንተ ሰፈር ስምረት የሚመስል ልጅ አለች ወይ ወይስ ከእሷ እኩያ ያለች እንደሷ የምትለብስ እንደሷ አይነት አቋም ያላት አልኩት። አረ የለችም፣ ምን ምንድን ሆና ምናምን ሲል፣ አይ ማታ እኮ እንደዚህ እንደዚህ ያዩዋት መሰለኝ ወይ ስለው የምር ነው አንተ፣ ማየ አለኝ። አዎ አልኩት። ከዛ በኋላ እንግዲህ አንቺ ንገሪ አው ወይስ ታስተካክያለሽ? አይደለም ምን ነገር ታቆሚያለሽ? ቀጥታ ወደ መፍትሄ ነው መግባት ያለብን። ምንም እሺ ምናምን የሚያስብል ነገር የለውም። ታምናለች ሁለታችሁ ማማኝ ናችሁ። ይናቹ እባክህ፣ አይታል። በቃ አንቀልድ። አረ ቀልድ ነው። ኧረ በእግዚአብሔር እንዴ ስምረት ለቅሶ እኔ እኮ ሁለታችሁም ተስፋ ስትቆርጡ እሺ ብላችሁ ስታምኖልኝ ግራ እያጋባችሁ ነው። እና አጥፍቶሻል አልክ አይደል?

አርሃስ ያርጋል አርጋል፣ ቃሉን አይደለም ያልኩት። አንተ ልጅ ግን ተነስቶባል መሰለኝ። ላይ በቃ ላይክ ላይክ፣ እንደሱ እንደሱ አይነት አሁን እሱን እኔ ላስረዳ እችላለሁ። እኔ ንገሩኝ እኮ ብያለሁ። እኛ ሰፈር ነው ያልንሽ። ሰፈር ምኑ ጋር? ለምን ለምን አልመጣህም? ማን ማን አንተ

እና ቤተሰብ ተሳክቶልናል። ስምሪ ትንሽ ልታለቅስ ነበረ እኔ አይደለሁም። ስምሪ ብዙ እዩ እና ብዙ መልእክት አስቀምጪ እልሻለሁ። እንደ ተፈቶ ሰላሳ ደቂቃ ቆይቶ መልሶ የታሰረ ነው። ከሰላሳ ደቂቃ በላይ ግን ቆይተበታል። ምን አረ ትንሽ አንድ ሰዓት ተኩል። ከዛ ደግሞ ማታ ተንተርሽ ውተኝ። እኔ አሁን አንድ ነገር ልንገራችሁ፣ ሁለታችሁ አትመኑ፣ ተከራከሩ። ሰው ናችሁ ሲላችሁ አይደለንም ብላችሁ ተጣሉ። እሺ ትናንትና ይሄኛው እሺ ብሎ ሊሄድ አንቺም እሺ ብለሽ እና ከሐኪም ቤት ነው የመጣሁት ቼክ ለደህና ነገር ጠሩኝ ብዬ ምግብ ልበላ ምሳ ይጋብዙኛል ብዬ ምሳ ሳልበላ መምጣቴ